የ2017 ልወቅሽ ኢትዮጵያ ክላሲክስ ውድድር በትናንትናው ዕለት በአርባ ምንጭ ከተማ ፍጻሜውን አግኝቷል። በተለያዩ ከተሞች ሲከናወን የቆየው ይህ የልወቅሽ ኢትዮጵያ ክላሲክስ ውድድር እንግዲህ ትናንትና በሁለቱም ጾታ የ10 ኪሎሜትር የሩጫ ውድድሩን አካቶ ፍጻሜውን አግኝቷል። በወንዶች እስራኤል አባተ አሸንፏል። ከዛ ውጪ መለሰ ካሳውንና ሙሉነ ፈቃደ ደግሞ ሁለተኛና ሶስተኛ ደረጃን ይዘው እያጠናቀቁበት ነው። በሴቶች ሰላም አበበ አሸናፊ ሆናለች። አትሌቷን በመከተል ደግሞ ድንቅነሽ አርሴንጎና ሜሮን አበበ ተከታዩን ደረጃ በመያዝ ያጠናቀቁበት ነው። ከዛ ባሻገር በአራት የተለያዩ ከተሞች የተደረገውን ይህንን የልወቅሽ ኢትዮጵያን ክላሲክ ውድድር ተከታታይ ውድድር በሐዋሳ፣ ጅማና በውቅጂ ከተሞች ከተከናወነ በኋላ ነው። ትናንትና በአርባ ምንጭ ፍጻሜን ማግኘት የቻለው በእነኚህ አራቱም ውድድሮች ላይ የተሳተፉ አምሳ ተሳታፊዎች ደግሞ ልዩ ባለ አራት ኮከብ ሜዳሊያ እንደተበረከተለትም ጭምር የታላቁ ሩጫ በኢትዮጵያ አሳውቋል። ታላቁ ሩጫ በኢትዮጵያ ከቱሪዝም ሚኒስቴር ጋር በመተባበር ነው ይህንን ዝግጅት ሲያከናውንም የቆየው በቀጣይ ዓመት ደግሞ ተጨማሪ የመወዳደሪያ መዳረሻዎችን በማስፋት በልዩ ሁኔታ የልወቅሽ ኢትዮጵያ ክላሲክስ ውድድር እንደሚከናወንም ጭምር ይፋ ተደርጓል። በባለፉት ሶስት ከተሞች ትናንትና ደግሞ በአራተኛና የመጨረሻ ከተማ መዳረሻውን አርባ ምንጭ ከተማ በማድረግ ፍጻሜውን አግኝቷል። ወደ ሌላኛው የሀገር ውስጥ መረጃችን ስናልፍ የአለም አቀፍ ባህር ዳር ዓለም አቀፍ ስቴዲየም ትናንትና ምልከታ ተደርጎለታል። የ2029 አፍሪካ ዋንጫን የማዘጋጀት ፍላጎት ያላት ኢትዮጵያ በተለይም የመሰረተ ልማቶች ላይ በትኩረት እየሰራች ነው የምትገኘው። ከሁሉም በላይ በእግር ኳስ ዘንድ የባህር ዳር ዓለም አቀፍ ስታዲየም ደግሞ ልዩ ትኩረት ተሰጥቶት እየተገነባ እንደሚገኝ ይታወቃል። አሁን ወደ መጠናቀቂያ ግንባታ ምዕራፍ ላይ ነው የሚገኘው ባህር ዳር ዓለም አቀፍ ስታዲየም ትናንትና ደግሞ ወይዘሮ ወርቅሰሙ ማሞ በህዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ሰብሳቢና የፍድሪ ባህልና ስፖርት ሚኒስቴር ሚኒስትር ሻዊ ሻንካ ይህንን ስታዲየም ጉብኝት አድርገዋል። ከዛ ባሻገር በስታዲየሙ ምልከታ ላይም የተነሱ ጉዳዮች ካሉም ቀሪ ስራዎችን በፍጥነት ለማጠናቀቅ ሁሉም በጋራ መስራት እንደሚገባም ጭምር የተነሳበት ነው። እንግዲህ አሁን መጠናቀቅ ስፍራ ላይ ይገኛል። በቀጣይ ጊዜያቶች ደግሞ ሙሉ በሙሉ ተጠናቆ ለአገልግሎት ክፍት ይሆናል ተብሎ ነው የሚጠበቀው። አሁንም በክትትል ደረጃ በትልቅ የመንግስት ስራ ኃላፊነት ላይ የሚገኙ ሰዎች ይህንን ስቴዲየም በቅርበት እየተከታተሉት ይገኛሉ። ትናንትናም በዚሁ ረገድ ምልከታ ተደርጎለታል። በቀጣይም በፍጥነት እንዲጠናቀቅ የሚደረገው ሁሉ ሊደረግ እንደሚገባም ጭምር የተነሳበት ነው። ወይዘሮ ወርቀሰሙ ማሞን ጨምሮ ሸዊሻንካ ትናንትና ከምልከታው ጎን ለጎን ደግሞ በስቴዲየሙ ቅጥር ግቢ ውስጥ በመገኘት እንግዲህ የአረንጓዴ አሻራቸውን ጭምር ያሳርፉበት ነው ወደ የውጭ ስፖርት መረጃዎችን ስናልፍ ደግሞ የዓለም ክለቦች ዋንጫ እንመለከታለን። ትናንትና የጥሎ ማለፍ ጨዋታዎች ተደርጓል። የሊዮኔል አንድረስ ሜሲ ኢንተር ሚያሚ ከውድድሩ የተሰናበተበትን ውጤት ነው ማግኘት የቻለው። ከፓርሴን ጀርማ ጋር ጨዋታውን ያከናውነው ኢንተር ሚያሚ ፍጹም የበላይነት ተወስዶበት አራት ግቦችን አስተናግዶ አራት ለዜሮ በሆነ ውጤት ተሸንፏል። ፓርሴን ጀርማ የመጀመሪያ መድረክ ዋንጫ ለማሳካት በሉዊስ ኢንሪኬ እየተመራ ድንቅ ጉዞውን እያደረገ ነው የሚገኘው። ክለቡ ትናንትና በፍጹም የበላይነት አራት ግቦችን ሲያስቆጥር አራቱም ግቦች የተቆጠሩትም በመጀመሪያው አጋማሽ ነበር። በዚህም ደግሞ በጨዋታው ሁለት ግቦችን ማስቆጠር የቻለው የሀያ ዓመቱ ወጣቱ ተስፈኛ ጃው ኔቪስ ይጠቀሳል። ስድስተኛው ና ሰላሳ ዘጠነኛው ደቂቃ ላይ ሁለት ግቦችን ማስቆጠር ችሏል። ከዛ ውጪ ሀሽራፍ ሀኪሚ ሌላ ተጨማሪ ግብን ሲያክል አቪሌስ ደግሞ በራሱ ላይ ኳስን ከመረብ አኑሯል። የአራቱ ፓሪሴን ዤርማ ግቦች በዚህ መልኩ ተቆጥረዋል። በሁለተኛው አጋማሽ የፒኤስጂ የበላይነት የተስተዋለበት ቢሆንም የሊዮኔል አንድሬስ ሜሲ ቡድን መነቃቃትን መፍጠር አልቻለም። ይህን ያህል ሜሲም አንድ ኢላማውን የጠበቀ ሙከራ ብቻ ነው ማድረግ የቻለው ቀድሞ ፓሪሴን ዤርማ በግማሽ ፈጻሚው ከባርሴሎና ጋር በነበረው የ2016 የአውሮፓ ሻምፒዮንስ ሊግ ፍልሚያ ባርሴሎና 6 ለ 1 በሆነ ውጤት አሸንፎ ውጤቱን ሲቀልብስ በስብስብ ውስጥ የነበሩት ሊዮኔል አንድሬስ ሜሲ ከዛ ውጪ ቡስኬት አልባና ስዋሪዝን የመሳሰሉ ተጫዋቾች አሰልጣኙ ማሽራኑን ጨምሮ ትናንትና ከፓሪስ ሴንት ዠርመን ጋር ዳግም ቢገናኙም ይህን ያህል ጥሩ እንቅስቃሴን ማድረግ ሳይችሉ ቀርተው በጨዋታው አራት ለዜሮ በሆነ ውጤት ተሸንፏል። ሊዮኔል አንድረስ ሜሲ በጣም ደካማ እንቅስቃሴን ያደረገበት ምሽን ነበር። በእርግጥ ዣቪር ማሽራኖ ሜሲ የቻለውን ሁሉ አድርጓል የሚል ምላሹ ነበር ከጨዋታው በኋላ መስጠት የቻለው ከዛ ውጪ ፓሪ ሴን ዠርማ ልክ እንደ አውሮፓ ሻምፒዮንስ ሊግ ዋንጫ እንዳሳካ ሁሉ በዚህ መድረክም ትልቅ ግምት የተሰጠው ክለብ ነው። ነገር ግን በቀጣይ ከሩብ ፍጻሜ ጀምሮ የሚያገኛቸው ክለቦች እጅግ ትላልቅ ክለቦች መሆናቸው ደግሞ ሉዊስ ኤንሪኬ በተወሰነ መልኩ ሊቸገሩ ይችላሉ ተብሎ ነው የሚጠበቀው። ከባየርን ሙኒክ ጋርም የሩብ ፍጻሜ ጨዋታውን ያከናውናል። ከሲቲ ጋር፣ ከሪያል ማድሪድ ጋር የሚገናኝበት የግማሽ ፍጻሜና የፍጻሜ ጨዋታዎችም ይኖራሉ ተብሎ ነው የሚጠበቀው። ፍጻሜውን ካለፈ ፓሪስ ሴን ዠርማ እንግዲህ ትናንትና፣ ኢንተርሚያሚም በዚህ መልኩ ሽንፈት አስተናግዶ ሊዮኔል አንድረስ ሜሲ ከውድድሩ ውጪ የሆነበትን ውጤት አስመዝግቧዋል። ሌላኛው ጨዋታ ባየር ሙኒክ ከብራዚሉ ክለብ ፍላሚንጎ ያከናውኑት ጨዋታ ነበር። ምሽት አምስት ሰዓት ላይ የተጀመረ ጨዋታ ባየር ሙኒክ በድል ጨዋታውን አጠናቆታል። አራ ለሁለት በሆነ ውጤት ፍጻሜውን ያገኘ ጨዋታ ሲሆን ሃሪኬን ሁለት ግቦችን ለባይር ሙኒክ ማስቆጠር ችሏል። በጨዋታው ፑል ጋር አስቀድሞ ስድስተኛው ደቂቃ ላይ በራሱ መረብ ላይ ግብ አስቆጥሮ የፍላሚንጎ ተጫዋች የተከላካይ ስፍራ ተጫዋች ባየር ሙኒክ ቀዳሚ ሆኗል። ጨዋታው ቀጥሎ ሃሪኬን ዘጠነኛው ላይ ሁለተኛ ግብን አስቆጥሯል። ሆኖም ጌርሰን 33ኛው ደቂቃ ላይ ፍላሚንጎ ወደ ጨዋታ የተመለሰበትን ግብ አስቆጥሮ ነበር። በሁለተኛው አጋማሽ ጎሬስካ እጅግ አስደናቂ ግብ ነበር ማስቆጠር የቻለው አርባ አንደኛው ደቂቃ ላይ በመጀመሪያ አጋማሽ ሀሪኬን ደግሞ ሰባ ሶስተኛ ላይ በሁለተኛው አጋማሽ ማለት ነው ተጨማሪ ግቦችን አስገኝቷል። የቀድሞ የአርሰናልና ና የቼልሲ አማካኝ ስፍራ ተጫዋች ጆርጊኒዮ በዚህ የክረምት ዝውውር መስኮት ወደ ፍላሚንጎ ማምራቱ ይታወቃል። በፍጹም ቅጣት ምት ክለቡን ዳግም ወደ ጨዋታ ለመመለስ ጥረት አድርጎ ነበር ነገር ግን ስኬታማ ሳይሆን ቀርቷል። በመድረኩ ብዙ ተሳትፎችን በማድረግ ትልቅ ታሪክ ያለው የብራዚሉ ክለብ ፍላሚንጎም ከቦታፎጎ ጋር ሁለቱም ወደ ሀገራቸው ተመልሰዋል። ባየር ሙኒክ ደግሞ ወደ ቀጣይ ዞር ወደ ሩብ ፍጻሜው አልፏል። ስለዚህ በሩብ ፍጻሜው ደግሞ ከፓሪስ ሴንጀርሜን ጋር የሚያከናውኑት የፍጻሜ ጨዋታ በትልቅ ደረጃ የሚጠበቅ ነው። ዛሬ የክለቦች የዓለም ዋንጫ የጥሎ ማለፍ ጨዋታዎች ቀጥለው ይከናወናሉ። ኢንተር ሚላን እንዲሁም ማንቸስተር ሲቲ ከተጋጣሚዎቻቸው ጋር ወደ ሩብ ፍጻሜ ለማለፍ የሚያደርጉት ፍልሚያም ይጠበቃል። አስቀድሞ ኢንተር ሚላን የሚያደርገውን ጨዋታ እንመለከታለን። ከፍሉምኔንሴ ጋር ነው መርሃ ግብሩን የሚያከናውነው። በተመሳሳይ በመረኩ ትልቅ ስም ካለው ብራዚሉ ክለብ ጋር ጨዋታውን ያከናውናል። አራት የብራዚል ክለቦች ናቸው፣ በነገራችን ላይ በዚህ በጥሎ ማለፍ ወደ ጥሎ ማለፍ መቀላቀል የቻሉት ሁለቱ ተሰናብተዋል። ፓልሜራስ ከቸልሲ ጋር ለሩብ ፍጻሜ ያለፈ ክለብ መሆኑ ይታወቃል። ዛሬ ደግሞ ፉሉሚኔንሴ ኢንተር ሚላንን አሸንፎ ሩብ ፍጻሜ ለመቀላቀል ትልቅ ፍልሚያ ያደርጋል ተብሎ ነው የሚጠበቀው። ኢንተር ሚላን በመድረኩ ብዙም ታሪክ የለውም በስኬት ደረጃ ነገር ግን ሲሞኔ ኢንዛጊ ክለቡ ከለቀቁ በኋላ በአዲስ አሰልጣኝ እየተመራ ይህንን ዋንጫ ለማሳካት ጥረት ያደርጋል። ዛሬ በሚደረገው ጨዋታ በርካታ ተጫዋቾች በኢንተር ሚላን በኩል እንደሌለውም ጭምር መረጃዎች እያመላከቱ ይገኛሉ። ከነኝ መካከል የፊት መስመር ተጫዋቹ ማርከስ ቱራም አሁንም እስካሁን በዚህ መድረክ ላይ ተሳትፎ ለማድረግ የተቸገረ ተጫዋች ነው። ጉዳት ላይ እንደሚገኝ ጋዜጣ ዴሎ ስፖርት አሳውቋል። ስለዚህ በዚህ ጨዋታ ላይ ላይሰለፍ ይችላል ተብሎ ነው የሚጠበቀው። ሀካን ቻላኖግሉ ሌላኛው ትልቁ ተጫዋች ነው። በዚህ በማል ስፍራው ለኢንተር ሚላን ትልቅ ግልጋሎትን እየሰጠ የሚገኝ አንጋፋ ተጫዋች ነው። በምሽቱ ጨዋታ ላይኖር እንደሚችል ነው መረጃዎች ያመላከቱት። ምሽት አራት ሰዓት ላይ በሚደረገው መርሃ ግብር ቤንጃሚን ፓቫርድ፣ ያን ቢሴክ ና ፒዮትር ዜሌኔስኪ እንዲሁም ሜህዲ ታሬሚ ሀገሩ ኢራን ጦርነት ላይ እንደሆነች ይታወቃል። ከእስራኤል ጋር አሁን ይህ ከዚህ ጨዋታ ውጪ ስለመሆኑ መረጃዎች አመላክተዋል። በፍሎምኔንሴ በኩል አዲስ የጉዳት ዜና እንደሌለ ነው የታወቀው። ምሽት አራት ሰዓት ላይ በሚደረገው ጨዋታ የጣሊያኑ አሊያስ የብራዚሉ ክለብ ወደ ሩብ ፍጻሜው ይቀላቀላል የሚለው ነገር የሚጠበቅ ጉዳይ ይሆናል። የማንቸስተር ሲቲ ጨዋታ ደግሞ እናነሳለን። ሌሊት አስር ሰዓት ላይ የሚደረግ ጨዋታ ነው ከአልሂላል ከሳውዲው ክለብ አልሂላል ጨዋታውን ያከናውናል። ማንቸስተር ሲቲ በዚህ መድረክ የመድረኩ ዋንጫ ባለቤት መሆኑ ይታወቃል። ሲቲ አምና በተደረገው የክለቦች የዓለም ዋንጫ ይህንን የብራዚሉን ክለብ ከኢንተር ሚላን ጋር የጥሎ ማለፍ ጨዋታ የሚያከናውነው ፍሉምኔንሴን አራት ለዜሮ በማሸነፍ ነበር። ዋንጫውን ለመጀመሪያ ጊዜ በታሪክ ማሳካት የቻለው በአሰልጣኝ ፔፕ ጋርዲዮላ እየተመራ አሰልጣኝ ፔፕ ጋርዲዮላም ይህንን ዋንጫ ለአራት ጊዜ በማሳካት ከየትኛውም አሰልጣኝ በላይ ስኬታማ ናቸው። ዘንድሮም ከሲቲ ጋር ዳግም ክብሩን ለመቀዳጀት ክብራቸውን ለማስጠበቅ የሚያደርጉት የጥሎ ማለፍ ጨዋታ ይሆናል ተብሎ ነው የሚጠበቀው። አዲስ የጉዳት ዜና የለም። ነገር ግን ሪኮ ሌዊስ እንደሚታወቀው የምድብ ጨዋታ ላይ በቀይ ካርድ ከሜዳ መውጣቱ ይታወቃል። በምድብ ሁለተኛ ጨዋታ ዛሬም አይኖርም። ከዛ ውጭ ሁሉም ተጫዋቾች ዝግጁ ስለመሆናቸው ታውቋል። ሮድሪ ከበርካታ ጉዳቶች ጊዜ በኋላ በቋሚነት ጨዋታዎችን ወደ ማድረግ ተቃርበዋል። በባለፉት ጨዋታዎች ላይ ተቀይሮ በመግባት ምራግብሩን ማከናወኑ ይታወቃል። ዛሬም በቋሚነት የመሰለፍ እድል ያገኛል ተብሎ ነው የሚጠበቀው። ከዛ ውጭ ተጠባባቂ የነበሩት በመጨረሻ ጨዋታ እነ ሃላንድ ተጠባባቂ ወንበር ተነስቶ ነበር ጁቬንቱስን አምስት ለሁለት በሆነ ውጤት ማሸንፍ የቻሉት ዛሬም በትልቅ ደረጃ ግልጋሎት ይሰጣሉ ተብሎ ይጠበቃል። በትኩረት ጨዋታው እናደርጋለን። ፔፔ ጋርዲውላ ከጨዋታው አስቀድሞ ይህንን አስተያየቱን ሰጥቷል። ከዛ ውጭ አልሂላል በርካታ ታላላቅ ተጫዋቾችን ከስብስቡ ማካተቱ ይታወቃል። እነ ኔቬዝን ጨምሮ እነ ኩሊባሊ በርካታ ተጠባቂ ተጫዋቾች በክለቡ በኩል ይነሳሉ። ከዛ ውጪ አዲሱ የክለቡ አሰልጣኝ ቲሙን ጥሩ ጉዞ ላይ ይገኛሉ። የመጨረሻ የምድብ ጨዋታቸውን ፓቹካን በማሸነፍ ነበር ለጥሎ ማለፍ መብቃት የቻሉት። በመጀመሪያ የምድብ ጨዋታ ደግሞ ከሪያል ማድሪድ ጋር የአቻ ውጤትን አስመዝግበው፣ ከሳልዝበርግ በተመሳሳይ የአቻ ውጤትን አስመዝግበው ነበር። በመጨረሻ ድል አድርገው ለጥሎ ማለፍ የበቁትና ዛሬ ሌሊት አስር ሰዓት በሚደረገው ጨዋታ ለማንቸስተር ሲቲ ፈታኝ ሊሆኑ ይችላሉ ተብሎ ነው የሚጠበቀው። ፔፔ ጋርዲላ ያንን ታሳቢ ባደረገ መልኩ ነው በትልቅ ትኩረት ጨዋታው እናደርጋለን የሚል ሀሳባቸውን የሰጡት ሲሞን ኢንዛጊ የዓለማችን ትልቁን ክለብ እንገጥማለን የሚል አስተያየት ነው አስቀድመው የሰጡት። ከዛ ውጪ ሌሎች አጫጭር ጉዳዮችን እንመለከታለን። ጃው ፔድሮ ወደ ቸልሲ ለማምራት መቃረቡ ተገልጿል። ቸልሲ ተጫዋቹን ከብራይተን ሆቫል ቤል ለማስፈረም ከስምምነት ደርሷል። ተጫዋቹ አሁን ብራዚል ነው የሚገኘው። ወደ አሜሪካ ካቀና በኋላ የህክምና ምርመራውን አድርጎ ለሰባት አመት በቸልሲ ቤት የሚያቆየውን ውል ይፈራረማል፣ ተብሎ ነው የሚጠበቀው። ተጫዋቹ በኒውካስልም በቼልሲም በሌሎች ታላላቅ ክለቦችም ሲፈለግ መቆየቱ ይታወቃል። ምርጫውን ቼልሲ አድርጓል። በቀጣይ ደግሞ በቀጣይ ቀናቶች ህክምናውን አጠናቆ በይፋ ቼልሲን ይቀላቀልና በዚህ በክለቦች የዓለም ዋንጫ ቼልሲ ከፓልሜራስ በሚያከናውነው ወሳኝ ጨዋታ ጃው ፔድሮ ክለቡን ሊያገለግል ይችላል ተብሎ ነው የሚጠበቀው። በተለይ የፊት መስመር ችግር እንዳለበት ይታወቃል የአሰልጣኝ ኤንዞ ማሬስካ ቡድን። ስለዚህ ያንን ክፍተት ለመድፈን፣ ለማስተካከል ጊተንስን ማስፈረሙ ይታወቃል። በፊት መስመር ተመላላሹን የመስመር ተጫዋቹን ጊተንስን ከቦሩሲያ ዶርትሙንድ አሁን ደግሞ በቀናት በሰዓታት ልዩነት ፔድሮን ለማስፈረም መቃረቡ ተነግሯል። ስለዚህ በቀጣይ ይፋ ያደርጋል ተብሎ ይጠበቃል፣ ሕክምናውን እንዳጠናቀቀ ተጫዋቹ በብራይተን ሆቫል ቢዮን በሁለት ዓመት ቆይታው በርካታ ግቦችን ማስቆጠሩ ይታወቃል። ሰባ ጨዋታዎችን አድርጎ 33 ግቦችን አስቆጥሮ አስር ግብ የሆኑ ኳሶችንም አመቻችቶ አቀብለዋል። ከሁሉም በላይ ደግሞ ከትላልቅ ክለቦች ጋር በሚደረጉ ጨዋታዎች ላይ ለብራይተን እጅግ ወሳኝ ሆኖ ስንመለከተው ቆይተናል። ማንቸስተር ዩናይትድ ላይ በተጠናቀቀው የውድድር አመት በደርሶ መልስ ጨዋታ ግቦችን አስቆጥሯል። ብራይተንን ማንቸስተር ላይ የበላይነቱን መውሰዱን እናስታውሳለን። አርሰናል ላይ፣ ማንቸስተር ሲቲ ላይ፣ በሌሎች ታላላቅ ክለቦች ላይም ግቦችን ያስቆጠረ ተጫዋች ነው። ስለዚህ በትልቅ ደረጃ ቸልሲን ያገለግላል በሚል ታምኖበታል። 23 ዓመቱ ላይ ይገኛል። ሰባት ዓመት ሲፈርም በ30ኛ ዓመቱ ቸልሲን የመልቀቅ እድል ይኖረዋል ተብሎ ነው የሚጠበቀው። ሌላኛው ጉዳይ የቶማስ ፓርቴ ነው። ቶማስ ፓርቴ በዛሬው ዕለት ውሉን ያጠናቀቃል ከአርሰናል ጋርም ይለያያል ተብሎ ይጠበቃል። ይህንንም የክለቡ አመራሮች ይፋ አድርጓል። ባለፉት ጊዜያቶች ተጫዋቹ በቀጣይ በክለቡ እንዲቆይ ድርድር ሲያደርጉ ቆይተዋል። ነገር ግን ስኬታማ መሆን ባለመቻሉ ቶማስ ፓርቴ በዛሬው ዕለት በአርሰናል የሚኖረው ኮንትራት ይጠናቀቅና በነፃ ዝውውር አርሰናልን ይለቃል። ይሄ ተረጋግጧል። ወዴት ያቀናል የሚለው ነገር ይጠበቃል። ሀያ ሀያ ላይ ከአትሌቲኮ ማድሪድ መድፈኞቹን መቀላቀሉ ይታወቃል። በነኚህ አምስት ዓመታት ግን ለአርሰናል እጅግ ቁልፍ ተጫዋች ሆኖ ሲያገለግል መቆየቱም ይታወቃል። ቶማስ ፓርቴ ነገር ግን አሁን ከመድፈኞቹ ጋር ያለው ሰማንያውን ቀዶ ወደ ሌላ ክለብ ያቀናል ተብሎ ነው የሚጠበቀው ዛሬ ቦሎኒ ያጠናቅቃል። በሱ ምትክ ደግሞ ሌሎች ተጫዋቾች አርሰናልን እየተቀላቀሉ እንደሚገኙ ይታወቃል። ዙቢመንዲ ከሪያል ሶሲዳድ ክለቡን ተቀላቅሏል። ከዚያ ውጭ ደግሞ በቀጣይ ከብሬንትፎርድ ኖርጋርድ በነ ፓርቴና በነ ጆርጊኒዮ ምትክ ክለቡን ይቀላቀላሉ ተብሎ ነው የሚጠበቀው። በመጨረሻ የምናነሳ ጉዳይ የውምብልደን የቴኒስ ውድድር ነው። ትልቁ የግራንድ እስላም ውድድር የሆነው የውምብልደን ታሪካዊ የቴኒስ ውድድር ዛሬ ይጀምራል። በርካታ አንጋፋና ወጣት ስኬታማ ተጫዋቾች ደግሞ ለአሸናፊነቱም ቅድመ ግምትን እያገኙ ይገኛሉ ከባለፉት ስድስት ውድድሮች ኖቫክ ጆኮቪች የሀያ አራት ጊዜ የግራንድ ስላሙ ባለድል ኖቫክ አራቱን አሸንፈዋል በባለፉት ሁለቱ ደግሞ ወጣቱ ተስፈኛ አልካራዝ ነበረ ስፔናዊ ተጫዋች በሁለቱም ኖቫክን አሸንፎ ባለድል ሆኗል ዘንድሮም የአሸናፊነት ቅድመ ግምትን አግኝተዋል የዓለም ቁጥር አንዱም ያኒክ ሲነር ይጠበቃል ከዛ ውጭ በዚህ በውምብልደን ስምንተኛ ድሉ ለማሳካት እና በታሪክ ለመጀመሪያ ጊዜ 25ኛ ግራንድ ስላም ለማሳካት ጥረት እያደረገ የሚገኘው አንጋፋው የምንጊዜም ኮከብ ኖቫክ ጆኮቪች ጆኮቪች በትልቅ ደረጃ የሚጠበቅ ነው። በሴቶችም ሳቫሌንካን ጨምሮ የዓለም ቁጥር አንድ ኢጋ ስዋቴክ እንዲሁም ኮኮ ጋፍ በቅርቡ የፍሬንች ኦፕን ሻምፒዮን መሆኗ ይታወቃል። አሜሪካዊት ወጣቷ ተጫዋች ስለዚህ እነኚህ ቅድመ ግምትን ያገኙ ናቸው። ዛሬ ግን በበርካታ ውድድሮች የውምብልደን ውድድር የሚጀምር ይሆናል። ከአዲስ ቀን ስፖርት መረጃዎቻችን በዚሁ አበቁ። መልካም ቀን ይሆንላቸው። አመሰግናለሁ። በጣም እናመሰግናለን ነጻነት